ሰላም ጤና ይስጥል፣ እንዴት አላችሁ? ጸጋዬ አሰፋ ነኝ ከመልሕቅ የትዳር ማማከር እና ማሰልጠኛ ማዕከል። ዛሬ ደግሞ አንድ አዲስ ሀሳብ ይዤ መጥቻለሁ። እስከ መጨረሻው ድረስ ተከታተሉ፣ በጣም ትጠቀሙበታላችሁ። እሱ ምንድነው? ራስን መግዛት ይላል። ራስን መግዛት ሴቶችም ሊሆን ይችላል በወንዶችም በኩል ራስን ስለመግዛት የተወሰነ ነገር እናወራለን። ስልጠናችን በዘጠኝ ይጀምራል። ምናልባት ያልተመዘገባችሁ ክፍለ ሀገር፣ አዲስ አበባ፣ ውጭ ሀገር ያላችሁ የቀራችሁ ሰዎች ካላችሁ ይሄ ስልጠና እንዳያመልጣችሁ ተመዝገቡ። ፍለፊታችን ባለው በዘጠኝ ሰኔ ዘጠኝ ይጀምራል። አንድ የነበረው የተወሰነ አንድ ሳምንት አርዝመነው ነው ሰኔ ዘጠኝ ይጀምራል። እንዳያመልጣችሁ ክፍለ ሀገርም፣ አዲስ አበባ ውጭ ሀገርም ያላችሁ ቀድማችሁ ተመዝገቡ። ለበለጠ መረጃ 0974 ላይ ደውሉ። ቤቴን ሰላም ትዳሬን ሰላም ህይወቴን ሰላም ማድረግ ፈልጋሉ ምትሉ ካላችሁ ወደ መልሕቅ ጎራ በሉ። እንግዲህ በዓለማችን በጣም በብዙ ሚሊዮን የሚቆጠር ሰው ከተጎዱባቸው ነገሮች አንዱ ራስን አለመግዛት ነው። ራስን መግዛት ጻዲቅ እንደሚያደርገው ሁሉ ራስን አለመግዛት በጣም ስለ ቃሉ በጣም ይቅርታ ሴጣን ያደርጋል፣ ወይ ደግሞ ያዋርዳል። ራስን መግዛት ባለብዙ ክብር ሲያደርግ ራስን መግዛት አለመግዛት ደግሞ በጣም ክብር የሌለን ሰዎች ያደርጋል። እንደውም መጽሐፍ ቅዱስ በቅዱስ ጴጥሮስ ሁለተኛ ጴጥሮስ ላይ ምን ይለኛ? ራስን መግዛት ዳተኞችና ፍሬ ቢሶች ከመሆን ይታደጋቸዋል ራሳችሁን የምትገዙ ከሆነ ዳተኞችና ፍሬ ከመሆን ፍሬ ቢሶች ከመሆን ይታደጋቸዋል ራሳችሁን መግዛታችሁ ይላል። እና ጠቢቡ ሰለሞንም ደግሞ ከተማን ከሚገዛ ራሱን የሚገዛ ይበልጣል። ስሜቱን የሚገዛ ስሜቱ ላይ የተሾመ ሰው የሆነ ሰው ሞር የተሻለ ነው ይላል። በዛው መጠን ደግሞ ሰው ስሜቱ ላይ ራሱ ላይ የተሾመ ንጉሥ ነው ይባላል። እና በዛ ላይ ደግሞ ከግሪኩ ፈላስፋ በአንድ ነገር ያምናሉ። እሱ ምንድን ነው? ራሱን በሚገዛ ራሱን በሚቆጣጠር ራስን መግዛት ትልቅ ጥበብ ነው። ሌላ ነገር ሳይሆን እራስን መግዛት ጥበብ ነው እና ራሷን የገዛች ሚስት ያለው ወንድ የእውነቴን ነው የምነግራችሁ፣ በጣም የተባረከ በጣም የተቀደሰ ወንድ ነው። ራሱን የሚገዛ ባል ያላት ሴት በጣም የተባረከች ሴት ናት። በጣም ብዙ ችግራችን ምን መሰላችሁ? ራሳችን አለመገዛታችን። ከዚህ በኋላ ውበታችን ከሆነ ውበታችን አንድ ነገር እሱ ምንድን ነው? ራሳችን መግዛታችን እና በሚሊዮን የሚቆጠር የመኪና አደጋ የሚፈጠረው ጥናቶች ተደርገው ራስን አለመግዛት ችግር እንደሆነ ተረጋግጧል። በጣም በብዙ ሚሊዮን የሚቆጠር በዓለማችን ትዳሮች ፈርሰዋል። ምክንያቱ ሲጠና ራስን አለመግዛት ነው። በጣም በብዙ ሚሊዮን የሚቆጠር ሰዎች እርስ በርስ ተገዳድለዋል። እህትና ወንድሟን፣ ወንድም እህቱን፣ ባል ሚስቱን። ይሄ ራስን ያለመግዛት ችግር ነው። በጣም ብዙ ሰው የራሱን ህይወት አበላሽቶ የሰውን ህይወት አበላሽቷል። በጥንቆላ ሊሆን ይችላል፣ በሟርት ሊሆን ይችላል። ይሄ ራስን አለመግዛት ችግር ነው። አንዳንድ ሰው አስቦ አይደለም ያወራው፣ አውርቶ ነው የሚያስበው። ይሄ ደግሞ ራስን አለመግዛት ችግር። ራሱን የገዛ ሰው መጀመሪያ ያስባል፣ ከዛ በኋላ ያወራል። ካወራ በኋላ አያስብም። ራሱን የማይገዛ ሰውስ በቃ ይናገራል፣ ከዛ በኋላ ያስባል። ራስን አለመግዛት ችግር ነው። ይሄ አስቦ ማውራት ራስን አለመግዛት ነው። ራሴን ላጠፋ ነው ማለት ራስን ያለመግዛት ችግር ሚስት ከባለቤቷ ጋር ሰላም የማትሆነው ራሷን የማትገዛ ራሱን የማይገዛ ከሆነ፣ ራስን ከገዛ አንተ ሰላም ሆነ ሌሎችን ሰላም ታደርጋል። ራስሽን የምትገዢ ከሆነ አንቺ ሰላም ሆነሽ ባለቤትሽን ሰላም ታደርጋለ። ራስን የምትገዛ ከሆነ ራስን ሰላም አድርገ እሷን ሰላም ታደርገ። ራስን የማትገዛ ከሆነስ አንተ ሰላም አተ እሷን ሰላም ትነሳ። አንተ ሰላም አተ ሚስትህን ሰላም ትነሳታል። አንተ ረፍት አተ እሷን ደግሞ ረፍት ትነሳታል። ራስን የማትገዛ ከሆነ እና ባልና ሚስቶች ራሳቸውን ከገዙ ቁጭ ብለው ማውራት ይችላል። ራሳቸውን የሚገዙ ባልና ሚስቶች ቁጭ ብለው ማውራት ይችላል። አውርተው ደግሞ መግባባት ይችላል። ራሳቸውን የማይገዙ ሰዎች መቀመጥ አይችሉም። ከተቀመጡ ማውራት አይችሉም። ቢያወሩም ደግሞ መግባባት አይችሉም። ለምን? ራሳቸውን ስለማይገዙ። ራሱን የገዛ ሰው ግን ልነግራቸው ከሚችለው በላይ ገንዘብ አይገዛው። ራሱን ቀድሞ የገዛ ሰው አለበለዚያ ገንዘቡ ከመጣ በኋላ ያበላሸዋል። አንድ የእንግሊዛዊ የታሪክ ምሁር ሎርድ የሚባል የታሪክ ምሁር አለ እና ምን ይላል? ገንዘብና ስልጣን የማያባልገው ሰው ራሱን የገዛ ሰው ነው ይላል። ራሱን የገዛ ሰው ገንዘብ ስልጣን አያባልገውም። አለበለዚያ ገንዘብና ስልጣን ሰው ያባልጋሉ ይላል። ስለዚህ ራሱን የሚገዛን ሰው የሚገዛው ምንም ነገር የለም። ራሱን የማይገዛ ሰው ሁሉም ነገር ነው የሚገዛው ገንዘቡ ይገዛዋል። ሴክሱ ይገዛዋል። ሴቷ ትገዛዋለች። መንገደኛው ይገዛዋል። ስልጣኑ ይገዛዋል። መንፈሳዊ ሳይ ወደ መንፈሳዊ ሄዳል። ወደዚህ ሳይ ወደዚህ ሄዳል። ወደዚህ ሳይ ወደዚህ ሄዳል። በዛ ላይ ውሸታም ነው። በዛ ላይ አስመሳይ ነው። ምንም አይል ሰው፣ ራሱን የማይገዛ ሰው እና እኔ ትልቁ ጠላታችን ይመስለኛል የእውነት ራሳችን አለመግዛታችን። መድኃኒታችንም አንድ ነው። እሱ ምንድነው ራሳችንን መግዛታችን። እራስን አለመግዛት በሽታ ከሆነ እራስን መግዛት ደግሞ መድኃኒት ነው። በተለይ በዚህ ዘመን እንደምታዩት ነው፣ በሚሊዮን የሚቆጠር ሰው አይኑን፣ ስሜቱን፣ አይምሮውን ሶሻል ሚዲያ እየገደለበት ነው። ከምን የተነሳ ይመስላቸው ራስን አለመግዛት። ራሱን ከገዛ በቀን ጊዜውን የሚገልበት ምንም ነገር አይኖርም። ራሱን ካልገዛ ምንም ነገር ጊዜውን፣ አይምሮውን ሰውነቱን ይገዛበታል። እና ራሷን የምትገዛ ሚስት በጣም የሚገርም ውብ ናት፣ ልባም ናት። ራሷን የምትገዛ ሴት ራሱን የሚገዛ ወንድ በጣም አስተዋይ በጣም ስማርት ወንድ ነው። ራሱን ከሚገዛ ወንድ ጋር የትኛውም ሴት በሰላም መኖር ትችላለች። ራሷን ከምትገዛ ሴት ጋራ ማንም ወንድ በሰላም መኖር ይችላል። እራሷን የማትገዛ ሴት ሁሉ ነገር ይገዛታል። አትጠግብም፣ አትረካም። መኪና ገዝተህላት በቃ ስትል መቆሚያ የለውም። ከዛ ደግሞ ቤት ትላለች። ቤት ገዝተህላት ስታስቆም ፋብሪካ ትላለች። በቃ መቆሚያ የለውም። የእሷ ፍላጎት መቆሚያ ለምን ራሷን አትገዛም? ሴክሱን ካስተካከልሽ በኋላ ከዛ ምግብ ይላል። ምግቡን ካስተካከልሽ በኋላ ደግሞ ያመሻል። መቆሚያ የለውም። በቃ አርገሽለት አርገሽለት የሚበቃ ወይ ደግሞ የሆነ ቦታ ላይ መቆሚያ የለውም። እና የእውነቴን ነው የምነግራችሁ። ራሱን የማይገዛ ሰው ፈተና ነው፣ ለራሱን ፈተና ነው፣ ለሰውን ፈተና። ራሷን የማትገዛ ሴት ለራሷን ፈተና ነች፣ ለሰውን ፈተና ነች። እና እኔ የእውነት ነው የምነግራችሁ፣ ይሄን ቪዲዮ የምትሰሙ ሰዎች በቃ ሌላ ነገር ተውና ራሳችሁ ነው እኔ ይህን ስላችሁ ራሴን ገዝቼ ጨረስኩ አልመስልም ነው። በጣም በየቀኑ ኢንቨስት አድርጌበት እያንዳንዱ ነገር ላይ እየሰራውበት ያለ ነገር በጣም ደግሞ ጠቅሞኛል፣ በጣም ጠቅሞኛል። ራስን እንደ መግባት ደስ የሚል ነገር የለም። ምንም ነገር ከመናገር ክፉም ደግም ከመናገር ራስን ከገዛ እመነኝ፣ የሚገርም ጥበብ ነው ራስን መግዛት። ከሚስት ጋር በሚያነጋግሮ በማያነጋግሮ የምትጨቃጨቀው ራስን ካልገዛ፣ ራስን ከገዛ አንዳንዱ እያየ እንዳላየ ፊት እንዳዞርዞር ትላለ እና ራስን እንዳለ መግዛት መጥፎ በጣም ብዙ ሰዎች እኔ ትዳራቸው ላይ ማቅጠው ትዳራቸውን ያጡ ሰዎች ያውቃል የምን ችግር ነው ራስን ያለ መግዛት ችግር እንደውም በቅርብ አንድ ሽምግልና ተጠርቼ ሄድኩና ልጁ በ44 ዓመቷ ከእሷ ጋር ይተኛል እሱ ገና ወጣት ነው 32 ዓመቱ ነው ገና ወጣት የሚባልም አይደለም ልጅ የሚባል አይደለም እና ከአብሮ ተኝቶ እርግዝና ተፈጠረ ከዛ ሽማግሌ የተቀመጡልኝ ባካችሁን አርግዣለሁ ያለው ልጅ አለው ደግሞ ይገር ማለት እስከዛ ድረስ አላገባችም አልወለደችም እና ልክ አጋጣሚ ይሄ ሰው ሲያገኛት አረገዘች ከዛ ወለደች እና እኔ እና እሷ እኮ በእድሜያ እንመጣጠንም፣ እሷ እኮ አሮጊት ናት አለ። ከዛ ስለቃሉ በጣም ይቅርታ አንድ ሰው እኛ መካከል ሽምግልና የተቀመጠ አሮጊት ናት ብለመጅ ተውካት አለው እና ምንድነው እራሱን የገዛ ሰው ሆኖ ቢሆን አሮጊዝ መሆኗ መጀመሪያ ነው የሚታየው፣ አሁን አይደለም፣ ልጅ ከወለደ በኋላ አይደለም፣ ልጅ ካስወረደች በኋላ አይደለም፣ ከሰው ጋር የማይሆን ሰው ካገባች በኋላ አይደለም። የሆነ ሰውየው መጥፎነት የሚታያት መጀመሪያ ነው የሚታያት። ራሳችን ያለ መግዛታችን ካደረግን በኋላ ነው የሚታየን። የማይጠቅም ምግብ በልተን ሰውነታችን ከገደልን በኋላ አይምሯችን ከገድልን በኋላ ጊዜያችን፣ ንብረታችን፣ ህይወታችን ምስቅልቅል ካደረግን በኋላ ብንን ስንል ለካ ራሳችን ያልገዛን ብዙ ነገር ያመለጠን ሰዎች እና እኔ የእውነቴ ነው የምነግራቸው። የምትገርሙ መንፈሳዊ ሰው የምትገርሙ ሰዎች መሆን ከፈለጋቸው በመንፈሳዊ ህይወትም፣ በትዳርም፣ በገንዘብም፣ በሶሻል ላይፍ፣ በጤናም፣ በኢኮ በሁሉም ነገር ስማርት መሆን ከፈለጋቸው ራሳቸውን ግዙ። ራስን መግዛት ደግሞ ለዓለም አገዛዝ ራስን እንዳትገዛ ይጠብቃል። ራስን ከገዛ ምንም ይገዛ ነገር፣ ራስን ካልገዛ ደግሞ ሁሉ ነገር ይገዛ። ሴቶች ራሳቸውን ግዙ። ራሷን የምትገዛ ሴት ጥበበኛ ሴት ናት። ራስን መግዛት ጥበብ ነው። ራስን መግዛት ጥበብ ነው። ወንዶች ራሳችሁን ግዙ። በቃ ልክ እያንዳንዱ ነገር ላይ ራስን ኮንትሮል አርግ። ስራ ቦታ፣ መንፈሳዊት ላይ፣ ንግግር ላይ፣ ቃላት ላይ፣ እልህ ላይ፣ ጭወት ላይ ራስህን ግዛ። ራሱን የሚገዛ ወንድ ምንም የሚገዛው ነገር የለም። ራሱን ራሱ የማይገዛው ሁሉ ነገር ይገዛዋል። ስለዚህ በተቻላችሁ መጠን ለትዳር ፈተናው እዚህ ምድር ላይ ለሰው ልጅ ህይወት መበላሸት ምክንያት ራስ እስር ቤት ይናደዳሉ። ራሴን አለመግዛቴ ነው ዛሬ እስር ቤት ላይ እንዲህ ተፈርዶብኝ ቁጭ ያልኩት ይላሉ። ራሴን ባለመግዛቴ ነው ይላል። ስለዚህ ራስን አለመግዛትን የመሰለ የሚገርም ጥበብ የለም። ስለዚህ በወጣትነታችሁ፣ በጎልማሳነታችሁ፣ በእርጅናችሁ በእያንዳንዱ ነገር ራሳችሁን ከገዛችሁ ከሰው ጋር አይደለም ከአውሬ ጋር በሰላም መኖር ትችላለ። ውስጣዊ ሰላም አላችሁ፣ ውጫዊም ሰላም አላችሁና በተቻለ መጠን ይሄንን ነገር አስቡበት፣ ተጠቀሙበት ለማለት እወዳለሁ። እንግዲህ ስልጠናችን በዘጠኝ ይጀምራል። ምናልባት ያልተመዘገባችሁ ክፍለ ሀገር፣ አዲስ አበባ፣ ውጭ ሀገር ያላችሁ የቀራችሁ ሰዎች ካላችሁ ይሄ ስልጠና እንዳያመልጣችሁ ተመዝገቡ። ፍለፊታችን ባለው በዘጠኝ ሰኔ ዘጠኝ ይጀምራል። አንድ የነበረው የተወሰነ አንድ ሳምንት አርዝመነው ነው ሰኔ ዘጠኝ ይጀምራል። እንዳያመልጣችሁ ክፍለ ሀገርም አዲስ አበባ ውጭ ሀገርም ያላችሁ ቀድማችሁ ተመዝገቡ። ለበለጠ መረጃ ዜሮ ዘጠኝ ሰባ ሰባ አርባ አምሳ ላይ ደውሉ። ቤቴን ሰላም ትዳሬን ሰላም ህይወቴን ሰላም ማድረግ እፈልጋለሁ የምትሉ ካላችሁ ወደ መልሕቅ ጎራ በሉ። እንዲሁም ደግሞ አዲስ አበባ ላይ ያላችሁ የተለያዩ ማህበራት በጋብቻ ጉዳይ እንዳገዛችሁ የምትፈልጉ ካላችሁ፣ በፍቅር ጉዳይ በትዳር ጉዳይ ማህበራት ካላችሁ ላገዛችሁ ፈቃደኛ ነኝ። ወደ ድርጅታችንም ጎራ በሉ። ዜሮ ዘጠኝ ሰባ ሰባ አርባ አምሳ ላይ ደውሉ። አመሰግናለሁ።